በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት ከዘላለም እስከ ዘላለም ጸንቶ ያለ ቅዱስ እግዚአብሔር አምላካችን በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ቸርነቱ ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን እግዚአብሔርን የወለደችልን የሃይማኖታችን ሰሌዳ እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። የእግዚአብሔር ቤተሰቦች በሰላም በእግዚአብሔር ሰላም እንደምን ሰነበታችሁ? እግዚአብሔር አምላካችን ዘመናትን አስረጅቶ እሱ እርጅና ሳይኖርበት ሲለውጥ የማይለወጥ በዘመናት መካከል ለዘላለም ጸንቶ ያለ እርሱ ዘመናትን ጨምሮ እስከዚህ ሰዓት አድርሶናልና ክብር ምስጋና ይግባው። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ኃይለ ቃል ወያሀቱ ማሂቶተ ከማያንብርዋታ ተከፈር እንቅብ ሊደፉበት መብራት አያበሩም በሚል ርዕስ እንማማራለን። እግዚአብሔር አምላካችን እንደ ፈቃዱ ነቢያትን፣ እንደ ፈቃዱ ሐዋርያትን፣ እንደ ፈቃዱ ሊቃውንትን ገልጦ ያናገረ እንደ ፈቃዱ ለመላይት ማሕሌትን በልቡ በልቡናቸው የሳለ ቅዱስ ቃሉን በልቡናችን ይስልበት ዘንድ ቅዱስ ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በተራራው ስብከቱ ላይ የተራራው ስብከት የሚባለው ከማቴዎስ ወንጌል ምዕራፍ አምስት እስከ ምዕራፍ ስምንት ያለው የተራራው ስብከት ተብሎ ይጠራል። በዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ተራራ ወጥቶ ለደቀ መዛሙርቱ አስተምሯቸዋል። ወደ ተራራ ወጥቶ ያስተማረበት ራሱን የቻለ ሰፊ ምስጢራት አሉት። ተራራ ልዑል እንደሆነ ልዑለ ባሕሪ አምላክ ነኝ ብሎ ጌትነቱን፣ አምላክነቱን፣ ምጡቅነቱን፣ ረቂቅነቱን፣ ኃያልነቱን፣ ገናንነቱን፣ ዕበዩን፣ ምላቱን፣ ስፋቱን፣ ርቀቱን፣ ልልናውን ሁሉ ለመግለጥ ወደ ተራራ ሂዱ ያስተመራቸው በዚህ ምክንያት ነው። በተራራ ሕግ የሰራውን እኔ ነኝ ከፍ ያለ ሕግ ሰራውላችሁ እናንተንም ልዑል ላደርጋችሁ፣ ልዑላን ላደርጋችሁ፣ ከፍ ላደርጋችሁ መጥቻለው ለማለት ተራራ ያደክማል። ህገ ወንጌል የኔ ህግም ታደክማለች። ተራራ ከወጡ በኋላ የማይታይ ሀገር እንደሌለ እንደዚሁም ሁሉ ወንጌልን ተምራችሁ የሚሰውራችሁ ምስጢር የለም። ግን ድካም አለው ለማለት ወደ ተራራ ይዟቸው ወጥቷል። በዚያ ካስተማረው ትምህርት አንዱ ዛሬ የምንማማርበት መብራትን አብርተው እንቅብ አይደፉበትም፣ ወይም እንቅብ ሊደፉበት መብራትን አያበሩም የሚለው በማቴዎስ ወንጌል ምዕራፍ 5 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ይህንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በሬ በቆዳው ተለጉሞ ሲመጣ አንድ በሬ ሆኖ እንደሚመጣ ስጋ አራጅ ወይም የሚበልት የሚያወርዱ የሚያወራርዱ በገጠሙት ጊዜ ግን ብዙ ህብር ያላቸው ብልቶች እንደሚወጡት ሁሉ ሐዋርያት እንደ ዘላን ሆነው የጥቅስን በሬ የጥቅስን ሙክት የጥቅስን ፍሪዳ አስረክበዋል። ቅዱሳን ሊቃውንት አባቶቻችን ደግሞ በልተው በልተው በልተው በየፈርጁ አውጥተው ብዙ ብልቶችን ይሰጡናል። እነዚያ ብልቶች ምስጢራት ናቸው፣ ምስጢራት ትርጓሚያት። እነዚህ በሙሉ በብልት ይመስላሉ። ይህም ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን ቃል ሰፊ ምስጢራትን የያዘ ነው። መብራትን ሊያብሩ ከላይ ጀምሮ ሲነበብ ምኑ ላይ ይናገራል? ከቁጥር 14 ላይ የትክል ተከብቱ ሀገር እንተ ታንጸት መልዕልተ ደብር በተራራ ላይ የተሰራች ከተማ ልሰወር ብትል አይቻላትም። ለምንድ ነው? ያ ተራራው ከፍ ያለ ስለሆነ እሷ ልሰወር ብትል እኳን ተራራው ግዱ እንድትገለጥ ያደርጋታል። ከፍ ባለ ቦታ ላይ መሆኗ እንድትገለጥ ያደርጋታል እንጂ አትሰወርም። እንደዚሁም ሁሉ አለ ደግሞ ወያህቱ ማይቶተ ከማያንበርዋ በርጓ ታይተ ከፈር። መብራትን አብርቶ ከእንቅብ በታች የሚያኖር የለም፣ ወይም መብራት ካበሩ ዘንድ በላይ እንቅብ መጫን አይገባም። መብራትን አላ ያነብርዋ ይበተቋመ መብራቷን ወይም ሻማዋን በመቅረዙ ላይ አስቀምጦ ለሁሉም ወታበር ለሁሉም በቤቱ ላለ ሁሉ እንድታበራ ከመቅረዝ ላይ ማስቀመጥ ይገባል እንጂ እንቅብ ሊደፉበት መብራት ማብራት ተገቢ አይደለም ብሎ ይናገራል። ይህንን አባቶቻችን ሊቃውንት በየዘርፉ ሲተረጉሙት ምኑ ላይ ይተረጉሙታል? የመጀመሪያው ቅዱስ ቄርሎስ ዘእስክንድርያ ሲተረጉም ምን ብሏል? ማይቶትኒ ዘይቤ ትምህርተ አበው መንፈሳዊት ይእቲ መብራት ያላት መብራት ብሎ የጠራት ልውላነ ዝክር የሆኑ በመንፈስ ቅዱስ መንፈሳውያን የሆኑ በረቂቁ መንፈስ ቅዱስ ረቂቅነትን ገንዘብ አድርገው ልባቸው የተራቀቀችላቸው፣ ወተጠበበት ሕሊና ሆሙ ሕሊናቸው ተራቀቀችላቸው፣ ወፀሬት አልባቢ ሆሙ ልቡናቸው ፈጽማ ጽድልት ብሪት ወለችላቸው ጠራችላቸው እንደ ፀሐይ እንዳረፈበት እንቁ እንቁ በጣም ከወርቅም ከእንቁም ከወርቅም ከብርም ከመዳብም ከነሐስም ከብረትም ከዚህ ሁሉ የጠራ ነው። ከዚያ ጽሬቱ ላይ ሌሊት እንኳን ጨለማ አይሸፍነው ነው። በዚያ ጽሬቱ ላይ በዚያ ብርሃኑ ላይ የፀሐይ ብርሃን ሲጨመርበት ፈጽሞ ጠርቶ እንደሚያብረቀርቅ እንደሚያጸደለድል ሁሉ ቅዱሳን አባቶቻችንም ፀሐይ ክርስቶስ ባረፈባቸው ጊዜ ፀሐይ እንደወጣበት ዕንቁ ፈጽመው ይጠራሉ፣ ይበራሉ፣ ይራቀቃሉ። በርቀቱ ይራቀቃሉ፣ በብርሃኑ ይበራሉ፣ በጠቢብነቱ ይጠበባሉ። ስለዚህ እነ ይቺ መብራት የተባለች የአባቶቻችን የመንፈሳውያን አባቶች ትምህርት ናት። የመንፈሳውያን አባቶች ሰው መንፈሳዊ ለመሆን ከመንፈስ መነሳት አለበት ከመንፈስ የተነሳ መንፈሳዊ ነው። ከስጋ የተነሳ ደግሞ ስጋዊ ነው። ከመንፈስ በመነሳቱ የተነሳ መንፈስ ይመረዋል። ስጋና ደም ፈጽሞ ከህሊናው ይጠፋል። ያን ጊዜ መንፈስ ቅዱስ የሚመራው ብቻ ይሆናል። በዚህ ጊዜ የእግዚአብሔር የፈቃዱ እውቀት ብቻ በልቡናው ይሳልበታል ማለት ነው። እውቀት ማለት ይሄ ነው። ዝ ውእቱ አይምሮ ዘያድህን ዘነሳይናሁ ማበዊነ ቅዱሳን ለባሰያነ እግዚአብሔር ይላል ቅዱሳዊ ርስ እኛ ዛሬ የምናስተምረው ትምህርት የሚያድን እውቀት ነው። ይህ የሚያድን እውቀት ደግሞ እግዚአብሔርን ከለበሱ ቅዱሳን የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔ የሚያምን ቢኖር እኔ ዘጸማ ይምፀሃቤ የተጠማ ቢኖር ወደ እኔ ይምጣ፣ በከመ ይቤ መጽሐፍ አፍላገማ የሕይወት ይውህዝም ከእርሱ መጽሐፍ እንደተናገረ በእኔ የሚያምን ቢኖር ይጠጣ፣ እርሱም ከልቡ የሕይወት ውሃ ይፈልቃላል። የሕይወት ውሃ ያለው ማነው? ራሱን ነው። የሕይወት ውሃ እኔ ከሚያምንብኝ ሰው ልብ እፈልቃለሁ አለ። ስለዚህ በክርስቶስ አምነው፣ በክርስቶስ ተጋለው፣ በክርስቶስ ኑረው ሁለንታቸው ሁለንተናቸው ለክርስቶስ የሰጡ አባቶቻችን የሕይወት ውሃ ክርስቶስ ከልቡናቸው ይመነጫል። ስለዚህ የተናገሩት ንግግር፣ የሰበኩት ስብከት፣ የጻፉት መጽሐፍ፣ ያስተማሩት ትምህርት፣ የሰጡት ምዕዳን፣ እዝናት፣ ምክር ይሄ ሁሉ ከክርስቶስ ምንጭነት የመነጨ የሕይወት ወንዝ ነው ማለት ነው። የሕይወት ውሃ ነው። እግዚአብሔርን ከለበሱ ሰዎች የተገኘ ነው። ስለዚህ ይህ ብርሃን ብርሃን የተባለ ምንድን ነው ስንል ቅዱስ ቀሎስ እስክንድሪያ ሲተረጎም የመንፈሳውያን አባቶች ትምህርት ናት። ከፈረኒ ዘይቤ ነገረ ዕልዋን ውእቱ። ይሄ ደግሞ እንቅብ የተባለ ያላውያን ነገሥታት የመናፍቃን የአረማውያን የካሃዲያን ሐሳብና ትምህርት አመፅ፣ ግፍ፣ መግደል መዝረፍ፣ ማቃጠል፣ ይህ ሁሉ የነሱ ነገር እንቅብ ተብሎ ይጠራል ብሎ ይነገራል። ተቋም ደግሞ የተባለች እቺ ቅድስት ቤተ ክርስቲያናት ይላል። ተቋምኒ ዘይቤ ቅድስት ቤተ ክርስቲያን ይእቲ። ተቋም ያላት ወይም መቅረዝ ያላት ቤተ ክርስቲያን ናት ይላል። በመቅረዙ ላይ መብራቷን፣ በመቅረዙ ላይ አስቀምጠዋት እንደምታበራ የአባቶቻችን ትምህርት የሚነደው የሚበራው የሚንቀለቀለው በቅድስት ቤተ ክርስቲያን ነው። የእግዚአብሔር የሆነን ነገር ለማግኘት በእግዚአብሔር ቦታ መገኘት ይገባል። እግዚአብሔር ቦታው ደግሞ ቤተ ክርስቲያን ናት። ያለ ቤተ ክርስቲያን ክርስቶስ የለም፣ ያለ ክርስቶስን ቤተ ክርስቲያን የለም። የክርስቶስ ትምህርት የሚገኘው ደግሞ በቤተ ክርስቲያን ነው። እሳት አምፃይ ኩለ ብሔር ምን ተፈቅድ ዘንበላ አንድ ዶታ ለዚህች አለም እሳትን አምጥቼላታለሁ፣ ላነዳት ነው እንጂ ምን እሻለሁ፣ ምን እፈልጋለሁ ይላል። እሳት ያለው ትምህርቱን ነው፣ ፍቅሩን ነው። ይህ ሕያው እሳት፣ ሕያው ማሕያዊ፣ እርሱ የፍቅሩ እሳትነት፣ የወንጌሉ እሳትነት የምስጢረ ሥላሴ የመለኮት እሳትነት የሚነድባት ለሕያዋን ለሚያምኑበት የሚያድን ለማያምኑበት የሚያቃጥል የሕይወትና የሚያቃጥል እሳት የሚነድባት ሕያዊት የእሳት መንበር የክርስቶስ መንበር ቅድስት ቤተ ክርስቲያን ናት። በዚህች ይሄ ብርሃን ይነዳል። ይሁም ከመንፈሳውያን አባቶች የተገኘ ነው። ስለዚህ በላዩ ላይ ደግሞ እንቅብ የተባለው የአላውያን ነገሥታት የመናፍቃን የካህዲያን አመፅና ግርግር ግፍ የሚፈጽሙት ደም ማፍሰስ፣ የአብያተ ክርስቲያንን መተኮስ፣ መጻይፍትን መቆንጸል፣ ይህ ሁሉ ገፋቸው እንቅብ ይባላል። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክፍ ምስጋና ይግባውና መብራት አብርቶ እንቅብ አይደፍኑባትም ማለት ምን ማለት ነው? እኔ ያስተማርኩት ትምህርት የእኔ የሆኑ ሁሉ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የሰበኩት ስብከት በዓላውያን ነገሥታት፣ በአረማውያን፣ በከሃድያን፣ በመናፍቃን፣ በተጠራጣሪዎች በነዚህ ሁሉ በፈላስፎች በምድራውያን ሰዎች በጥቅም ፈላጊዎች በነዚህ ሁሉ ሊሸፈን ፈጽሞ አይችልም። ግዱ ይገልጠዋል። ለምን? በእኔ ልዕልና ተመስርቷልና በተራራ ላይ የተሰራች የተሰወረችው እንደማትሰወር የተሰራችው ከተማ እንደማትሰወር ተራራ በተባልኩ በልዑል እግዚአብሔር በእኔ በልዑልነቴ ተመስርታለችና ልዕልት የሆነችው ትምህርት አትዳፈንም። ለዘመናት ይህን ሁሉ እንቅቡን እየገለበጠች ከላይ የሚመጣባትን አዋራ እየጠረገች የሚመጣውን ቅርሻት ሁሉ እየጠረገች እያጸዳች እያነጻች ዘላለም ስትነጥር ዘላለም ስትበራ ዘላለም ስትነድ ዘላለም ስታጽደልድል ስታበራ ትኖራለች ብሎ ሊነገር ነው። ምንጊዜም ውሸት የበዛ ውሸት ሲበዛ እውነት የሌለ ይመስላል። ደመና ሲበዛ ሰማይ የጠፋ ይመስላል። ደመናን ነፋስ ሲወስደው ሰማይ ሰማይነቱ ይገለጣል። እንደዚሁም ሁሉ ውሸትና ክደት በበዛበት፣ ዐመፅ በበዛበት ጊዜ ሃይማኖት የጠፋ እግዚአብሔርም የሌለ ይመስላል ነገር ግን እግዚአብሔርም አለ፣ እውነትም አለ። የንጉሥ አሸናፊቶን አሸናፊነቱ እስኪሻር ነው። የመጠጥ አሸናፊነቱ አንቀላፍቶ እስኪነሰኑ፣ የውበት አሸናፊነቱ እስኪጠወልግ ድረስ ነው። የሀብትም አሸናፊነቱ እስኪጠፋ ድረስ ነው። የእግዚአብሔር እግዚአብሔር አሸናፊነቱ ግን ለዘላለም ነው። እውነት እውነት ናት። ሃይማኖት ለዘላለም አትዳፈንም። የአባቶቻችን ትምህርት ውሸት ቢበዛም አትዳፈንም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምረን ነው። ስለዚህ ውሸት በበዛ ቁጥር የውሸት አድመኞች በበዙ ቁጥር እውነት የሌለ እኛ የያዝነው ሃይማኖትና እኛ የያዝነው መስቀሉ፣ እመቤታችን፣ ትውፊቱ፣ ስርዓቱ፣ ዶግማው፣ ቀኖና፣ ሃይማኖቱ ሁሉ የዚህ ሁሉ ስርዓት በሙሉ ውሸት እየመሰለን እንዳንነጉድ አምላከ ቅዱሳን ሁላችንንም ይጠብቀን። ከዚህ ቀጥሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንቅብ ሊደፉበት መብራት አያበሩም የሚለውን ሲተረጉም፣ እንደገና ቅዱስ ቄርሎስ መልሶ በሁለተኛው ትርጓሜው ሲተረጉምን ብሎ ይናገራል። ማይቶትኒ ዘይቤ ይላል መብራት የተባለችው ይላል ሃይማኖት ቅድስት ኢቲ የተለየች የተቀደሰች ሃይማኖት ናት። ማብራት መብራት የተባለችው እሷ ናት። ተቋም ደግሞ የተባለችው አሁንም ሀገር የተባለች ሀገር የተባለች ቅድስት ቤተ ክርስቲያን ናት ይላል። ሀገር የተባለችው ቅድስት ቤተ ክርስቲያን ናት። ማይቶት የተባለ ደግሞ ይላል ሀብተ መንፈስ ቅዱስ ሀብተ ጸጋ መንፈስ ቅዱስ ዘያበር ውስተ ቤተ ክርስቲያን ቅድስት ኩሎ ጊዜ ሀገር በተራራ ላይ የተሰራች ከተማ የተባለች ሃይማኖት ናት አለ። ከተማ ሁሉን ይይዛል። ሃይማኖትንም ሃይማኖትም ለሁሉም መዳን ትበቃለች፣ ለሁሉም የተገለጠች ናት። ከተማ የሚበላውም የሚጠጣውም በውስጡ ይገኝበታል። በሃይማኖት ሁሉ አለ። ሃይማኖት ጌጥ ነው። ሃይማኖት ሞገስ ነው። ሃይማኖት ጥበብ ነው። ሃይማኖት መብል ነው። ሃይማኖት ልብስ ነው። ሃይማኖት ዘመን ነው። ሃይማኖት ሹመት ነው። ሃይማኖት ሞገስ ነው። ሃይማኖት ኃይል ነው። ሃይማኖት ርቀት ነው። ሃይማኖት ብልጽግና ነው። ሃይማኖት ሁሉን ነው። ለልብክሙ ወለህሊናክሙ ሰርጓ ለይኩን ሃይማኖት እንታልባቲ ጥድቀት ይላል ቅዱስ ቄርሎስ እስክንድርያ። ለልባችሁም መልካም አሳብ፣ ለራሳችሁም ጥሩር፣ ለእግራችሁም ጫማ፣ ለወገባችሁ ዝናር፣ ለእጃችሁ አምባር፣ ለጠላታችሁ ጋሻ፣ ለዐይናችሁ መነፅር ለጆሮአችሁ መልካም ዜና ለዚህ ሁሉ ምንድን ነው ካላችሁኝ ሃይማኖት ነው ብሎ ይነገራል ሃይማኖትን የያዘ ሰው ሁሉ አለው ሃይማኖት የአክልን ታልባት ጥልቀት ወእምነት በቅድስት ድንግል ከመወላዲታ እግዚአብሔር ይእቲ ይላል ቅዱስ ቄርሎስ ሃይማኖት በቂ ሀብት ነው በእመቤታችን በቅድስት ድንግል ማርያም ማመንም በቂ ነው ይላል ይህ ሃይማኖት ለሁለንተና ይቅባል ለጤናም ለፈውስም ለትንሣኤም በቂ ሃይማኖት ራሱ ክርስቶስ ተወልድ ተገልጦ የገለጣት ሕያዊት ተዋሂዶ ቅድስት ከእግዚአብሔር የነቃች ራሱ እግዚአብሔር ሃይማኖቱ ነው። የገለጣት ነቅ ንጽት ንጽት ምንጭ ተዋሂዶ ናት። ታዲያ ሀገር የተባለች ናት። በሃይማኖት ሁሉ አለ፣ ለሚያምን ሰው ዘመናትን ይሻገራ። አመፅም ይብዛ፣ ጦርነትም ይብዛ፣ ረሃብም ይብዛ፣ ግፍም ይብዛ፣ ድልድዩ ሃይማኖት ነው። መጠለያው ሃይማኖት ነው። መሻገሪያ ሃይማኖት ነው። ሃይማኖት ከለላ፣ ጋሻ፣ ጥሩር፣ መመከቻ አዳራሽ፣ እልፍኝ፣ ሁለንተና ነው። ሃይማኖት ሁል መመከቻ ጋሻ ነው። ስለዚህ ሀገር የተባለች ቤተክርስቲያን ቅድስት ሃይማኖት ናት ይልና መብራት የተባለ ደግሞ ምንድን ነው ይባል ሀብተ መንፈስ ቅዱስ ነው። ሀብተ መንፈስ ቅዱስ በቤተ ክርስቲያን ዘላለም ያበራል። በቤት ውስጥ እንድታበራ ያደርጓታል እንጂ ከመቅረዝ ላይ አስቀምጦ ያስቀምጧታል እንጂ እንቅብ አይደፉባትም። ማለት ሀብተ መንፈስ ቅዱስ በቤተ ክርስቲያን ዘላለም ያበራል እንጂ በመቼም በዘመናት ዘመን የሚጋረድ አይደለም። ቤተ ክርስቲያን ሕያዊት ጴንጠቆስቴ ናት። ሕያዊት ጴንጠቆስቴ ማለት ለሐዋርያት በባለ ሐምሳ የወረደው መንፈስ ቅዱስ ለዘላለም የሚወርድባት ዘላለማዊት ጴንጠቆስቴ፣ ዘላለማዊት ባለ ሐምሳ፣ ዘላለማዊት የመንፈስ ቅዱስ አዳራሹ መንበሩ ቅዱስ ቤተ ክርስቲያን ናት። ስለዚህ ያን ሀብተ መንፈስ ቅዱስ የሚገለጥባት ቤተ ክርስቲያን በዘመናትም በፍልስፍናም በራስ ወዳዶችም በሆዳሞችም በጠላቶቿም በመናፍቃንም በካሃዲያንም አትዳፈንም ለምን በተራራ ላይ ተመሠርታለችና በማን በአብ ተራራነት በወልድ ተራራነት በመንፈስ ቅዱስ ተራራነት ምን ይላል እስመ ውእቱ አብ አጽናሃ በላይለኮክ በትምህርት መንፈሳዊት ራሱ የሰማይ አባት እግዚአብሔር የሰማይ አባት ቅዱስ እግዚአብሔር ራሱ በማይናወፅ አለት ላይ መስርቷታልና በትምርት በያው አለት በትምርቱ መስርቶታል። በደሙ አጽንቷታልና እቺ ቤተ ክርስቲያን መንፈስ ቅዱስ የሚበራባት እቺ ቤተ ክርስቲያን መቼም ቢሆን ልትዳፍመን አትችልም ብሎ ይናገራል ቅዱስ ቄርሎስ ዘእስክንድርያ። ቅዱስ ባስልዮስ ዘቂሳርያ ካንደበቱ የሚወጣው ትምህርት እንደ ሳት ነበልባል ቆረጥ ቆረጥ እያለ በምእመናን ትክሻ ላይ ሲያርፍ ይታይ የነበረው ቅዱስ ባስዶስ ዘቂሳርያ፣ ይህን ሲተረጉም ደግሞ ምን ይላል? ማይቶትኒ ዘይቤ ክርስቶስ ውቱ ይሎ ይናገራል። መብራት የተባለ ራሱ ክርስቶስ ነው ይላል። ተመልክቱ ወተቋምኒ መስቀል ውቱ ተቋም መቅረዝም የተባለ ቅዱስ መስቀሉ ነው ይላል። ቅዱስ መስቀሉ መቅረዝ ነው፣ መብራትም ራሱ ኢየሱስ ክርስቶስ ነው ብሎ ተርጉሞታል። ይሄ ምን ማለት ነው? መብራቱ ክርስቶስ ከሆነ፣ መቅረዙ መስቀል ከሆነ መቅረዝ መብራትን አብርቶ እንቅብ አይደፉንም አይደፉበትም። ማለት ክርስቶስ በመስቀል ላይ የተሰቀለው ሊዋረድ አይደለም። ክብሩ ሊሸፈን አይደለም። ክብሩ ሊገለጥ ነው። እንዲያውም በመቅረዝ ላይ ያበራል እንጂ መስቀል ለክርስቶስ መዋረጃው ሳይሆን ክብር ነው። ጌትነቱን የሚገልጥበት ነው። እንዲያውም በጸሎተ ሐሙስ ዕለት ማታ ጌታ ሲጸልይ ምንድነው ያለው? በጽሐ ጊዜሁ ከመ ትሴብሖ ለወልድከ አባት፣ ወይ ልጅህን የምታከብርበት ጊዜ ደረሰ ይላል። ሊሰቀል ስል የሚከብርበት ጊዜ ደረሰ ይላል። ለሰው ተሰቅሎ ቢመት ውርደቱ እንጂ ክብሩ አይደለም። ክብሩ ሊሆን አይችልም። ሰው ሲዋደድ፣ እርቃኑን ሲታይ፣ ሲተፋበት፣ ሲጎሳቆል፣ ሲጎተት፣ ሲገረፍ፣ ሲተፋበት፣ ሲረገጥ፣ በገመድ ሲጎተት፣ ሲቸነከር፣ ሲገረፍ፣ ሲቆስል፣ የሁሉ ሲደረግበት ክብር እንጂ ውርደት አልነበረም። ለእርሱ ግን ክብሩ ነው። ክብሩን ገለጠበት፣ ጌትነቱን ገለጠበት። በሰማይ ሶስት በምድር አራት ታምራት አድርጎ ጌትነቱን ክብሩን ገለጠ። ሰይጣንን በመስቀሉ ጠርቆ ቸንክሮ አስለፍልፎ የጠላት ጠላት ስለ ወዳጅ በጎ ምስክር ከተናገረ ከሱ በላይ ታማኝ ምስክር የለም። ጠላት ለጠላት ውሸት ነው የሚናገር እንጂ እውነት አይናገርም። ጠላት ስለ ጠላት ግን በጎ ከተናገረ እውነትን ተናግሯል። ከሱ በላይ ታማኝ የለ ሰይጣን ራሱ ለክርስቶስ ጌትነቱን የመሰከረባት ዕለት ዕለት ዓርብናት። ስለዚህ መስቀል የክርስቶስ መቅረዙ ነው። መቅረዝ በመቅረዝ ላይ ሻማ ጧፍ እንደሚያበራ ሁሉ መብራት በዚያ ላይ ሰምና ፈትል ተዋህዶ እንደሚያበራ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀልን መቅረዝ አድርጎ ለዓለሙ ያበራበት ዕለት ዕለት ዓርብ ነው። ስለዚህ መስቀል ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ አጋንንትን ቀጥቅጦ ገሎ ሞትን ሰንጥቆ ሞትን አጥፍቶ ልክ ተመልከቱ እንደ ስስታም ስስታም ሳያስተውል ቆሎን በቆረጠመ ጊዜ በዚያ ውስጥ ያለው አለት ጥርሱን እንደሚሰብረው የክርስቶስን የሕይወት እንጀራነት ሳይ ሰይጣን እጎርሳለሁ ብሎ ዘከማ ያለምድ ውሂጠ መዋጥ እንደለመደው እንደ አባቶቻችን ሥጋ መስሎት እውጣለሁ ሲል በሳተ መለኮቱ ባለትነቱ የሞትን ጥርስ አውልቆ ሞት ሆይ መውጊያ ወዴት አለ እስኪባል ድረስ አድርሶታል። ስለዚህ ክርስቶስ በዕለተ ዓርብ ክብሩን የገለጠበት ጌትነቱን የገለጠበት ሰማይም ጌታዬ ነህ ምድርም ጌታዬ መላይክትም ንጉሳችን ነህ ብለው የመሰክሩለት፣ ዓለሙም አንተ ንጉሴ ነህ አለቱም ያንተ እንደመሸከም አልችልም ብሎ ተሰንጥቆ ንጉሴ አምላኬ ብሎ ምድርና ሰማያት አሐዚ ዓለም በረሃው መሆኑን በመስቀል ላይ ተሰቅሎ ሰማይንም በእጁ ይዟት ነበርና ከአንተ እጅ ላይ ሁኝ ወዮኔን ያጸና አንተ ተሰቀልክን ብላ ሰማይም ጌትነቱን፣ ምድርም ጌትነቱን የመሰከረችበት ዕለት ስለሆነ ክርስቶስ የተሰቀለው ክብሩን ሊገልጥ እንጂ ሊዋረድ አይደለም። የጮኸው ቤዛ ሆኖ በጌትነቱ ሊያድነን ቅዱስ ያሬድ በድጓሁ ሲናገር መፃል አድኖ ወለቤዘ ይላል። እግዚአብሔር የመጣው ሊያድን ቤዛ ሊሆነን ነው። እንደ ሰውነቱ ዕዳችን ከፈለ፣ እንደ ጌትነቱ ደግሞ ጌትነቱን ገልጦ ጠላታችን ቀጥቅጦ ረግጦ አድህን ሆናል። ስለዚህ ጌታችን የተሰቀለው ሊያበራ እንጂ ሊዋረድ አይደለም። አይሁድ ምን ብለው ነው ያሰቡት? ለውርደት አደረጉት፣ መስቀሉን ክርስቶስ ለክብር አደረገው። አይሁድ ለማፈሪያ አደረገው አደረጉት ክርስቶስ ግን ለመመኪያ ነው ያደረገው። ለመመኪያ የምንመካበት ጋሻችን፣ ጦራችን፣ ሞገሳችን አደረገው ይህን መስቀል። ስለዚህ ይህ መስቀል ክርስቶስ የተሰቀለበት ለሰው ሁሉ እየባረከ ለጠላት ማሸነፊያ፣ ለአጋንንት መውጊያ፣ ማሸነፊያ፣ መቀጥቀጫ እንዲሆን ክርስቲያኖችን ብርሃን ሆኖ እንዲመራ፣ ኃይል ሆኖ እንዲያጸና፣ ምልክት ሆኖ እንዲመራ የተሰጠ ነው እንጂ ሊሸፈን ሊጠፋ ሊዳፈን የተሰጠ መስቀል አይደለም። ለምን? የስላሴ መንበር ነውና፣ መንበሩ ከተዳፈነ ንጉሱ ተዳፈነ ነው። መንበሩ ከተሸፈነ ንጉሱ ተሸፈነ ነው። መስቀል የክርስቶስ መንበር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘፈቀደ ሁለት መናብርት አሉት። አንዱ ኪሩቤል ናቸው፣ ሁለተኛው መስቀል ነው። ሦስተኛይቱ በስጋዌ በአካል ስጋዋን ስጋ ከነፍሷ ነፍስ ነሱ የተገለጠባት አማናዊት መንበር እናታችን ቅድስት ድንግል ማርያም ናት። አባ ጽጌ ድንግል በማኅሌተ ጽጌ ሲናገር ዝንቱ መስቀል መንበረ ነበልባል ዘኪሩቤል ብልጽ ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ይላል። ምን ማለት ነው? ይሄ ይህ መስቀል ይላል። ይህ መስቀል ነበልባላዊ የሆነ የኪሩቤል ባልንጀራ ነው። እንደ ስምሽ እንዳንቺ እንደ ስምሽ፣ ሆያትም አራት ፊደላትን የያዘ ነው ብሎ ይናገራል። አባ ጽጌ ድንግል በማኅሌተ ጽጌ ስምኪ መስቀል የሚለው አራት ነው። ማርያም የሚለውም አራትም ነው ፊደሉ። ኪሩቤል የሚለውም አራት ነው። እነዚህ የሥላሴ መንበር ናቸው። የክርስቶስ መንበር ነው። ይህ መንበር ንጉሱ አይሸፈንም። ንጉሱ አይለወጥም። ንጉሱ አይጠፋም። ንጉሱ ዘላለማዊ ነው። ንጉሱ አይሻርም። ንጉሱ አያረጅም። መንበሩም አያረጅም። መስቀል አያረጅም እግዚአብሔር አያረጅምና፣ መስቀል አይጠፋም እግዚአብሔር አይጠፋምና፣ መስቀል ለዘላለም ሕያው ነው እግዚአብሔር ሕያው ነውና፣ መስቀል አይደግምም እግዚአብሔር ኃያል ነውና መስቀል አይጨልምም። እግዚአብሔር ብርሃን ነውና መስቀል አይነጥፍም። እግዚአብሔር ዘላለማዊ ወንዝ ነውና፣ ስለዚህ መጽሐፈ ኪዳምን ይላል። ፍስሐ ዘይቱ የዳ ዘወቱ ይላል። ተሰቅለ በእንቲአያነ ወመስቀሉ ኮነ ሕይወትነ። ስለእኛ ሲል ተሰቀለ በመስቀሉም ህይወታችን ተደረገ ይላል። ወመስቀሉ ኮነ ህይወትነ ዘወቱ ፍስሐ ዘይቱ የዳ ዘወቱ። በዚህ መስቀል ላይም የማይነጥፍ ደስታ አለዋል የማይነጥፍ ደስታ ያለው ቅዱስ መስቀል ነው ይላል የማይነጥፍ ደስታ የክርስቲያኖች የደስታ ምንጫቸው ምንጫቸው መስቀል እንጂ ምቾት አይደለም ከመስቀል አይዛብ ደስታቸውን ከሲኦል ይቀዳሉ ክርስቲያኖች ደግሞ ደስታቸውን ከመስቀል ይቀዳሉ ከመስቀል ህይወት ይፈልቃል ከምቾት ሞት ይፈልቃል ስለዚህ ህይወት የፈሰሰልን ከመስቀል ነው ምንጊዜም ዛሬም ለክርስቲያን መከራው ህይወቱ ነው መከራው የደስታ ምንጩ ነው መከራው ሁሉ የህይወቱ መፍሰሻው ነው የማይነጥፍ ደስታ ያለው ከመስቀል ነው፣ እና ይሄ ይህ መስቀል ሊሰወር አይገባውም፣ ሊዳፈን አይችልም። ለምን በክርስቶስ ደም ታንጿልና ክርስቶስ ደሙ ልዑል ነው። ከደም ሁሉ በላይ የሆነ ነው። እንደ ፍጡር ደም አይደለም። የሚያጥብ፣ የሚያነጻ፣ የሚያጠራ፣ የሚቀድስ፣ የሚያቃጥልም፣ የሚፈርድም ሀያል ነበልባላዊ እሳት ነው። በዚህ የታነጸው መስቀል ሊጠፋ አይችልም። ስለዚህም አይሁድ በክፋታቸው ብዛት እንቅብ ሊደፉ ፈለጉ። አቧራውን አጠራቀሙ። ጥራጊውን ደፉ። ይሄ ጥራጊያቸው ጥራጊ መስቀል የተቀበረበት ጉድጓድ የተቀበረበት ክህደት ነው። አይሁድ የአይሁድ ጥራጊ ደግሞ ባላውያን፣ በምካህዲያን፣ በመናፍቃን ጥርጥር ነው የሚመስ የሐሳብ ጥራጊ፣ የሐሳብ ጥራጊ፣ የሐሳብ ቆሻሻ ሊደፉበት ይፈልጋሉ። ዛሬም አይዛ ካህዲያን መናፍቃን የህሊናቸውን ጥራጊ አይሁድ ከቤታቸው እየጠረጉ መስቀሉን ለማጥፋት ለመሸፈን ድውይ እየፈወሰ ቢያስቸግራቸው ጎባጣ እያቀና ሞት እያስነሳ ቢያስቸግራቸው ሰው ሁሉ ደሃይቱም ደሃውም አብታሙም ጥራጊውን እየጠረገ ከመስቀሉ ላይ ይደፋ ነበር። ዛሬም ያወቀውም ያላወቀውም የተማረውም ያልተማረውም ከሃዲው መናፍቁም ሁሉም የልቡናውን ቅርሻት የልቡናውን የኃጢአት ጥራጊ እየጠረገ መስቀልን ሊያዳፍን ይፈልጋል። በፍጹም ግን አይዳፈንም። በክርስቶስ ልልና ላይ ተመስርቷልና ለዘላለም አይዳፈንም። በከንቱ ይደክማሉ። የሚደክሙት ደክመው ይቀራሉ። የሚመክሩት ሁሉ ምክራቸው እንደ ጢስ ይበትናል እንጂ ይህ መስቀል ለዘላለም አይጠፋም። በክርስቶስ ደም ታንጿል፣ ያበራል። ሰው የመከሩትን ይመክራሉ። ገር ሰይፉን፣ ስለቱን፣ እሳቱን ያነዳሉ። እሳቱን እሳት አይበለውማ! ይህ አይዛብ የሚያነዱት እሳት የሚጠፋ እሳት ነው። ክርስቶስ ያነደደው የመስቀሉ እሳት ግን የህይወት እሳት ነው። እሳቱን እሳት አይበለውም። ለዛው ምድራዊ እሳት ሰማዩን ሊበላ አይችልም። ፍየል ቀበሮን በግ አንበሳን ልትታገል አትችልም እንደዚህም ሁሉ የአሕዛብ መከራ ክርስትናን መስቀልን ታግሎ ሊያሸንፍ አይችልም ሕያው ክርስቶስ ኃይል ክርስቶስ በዚህ መስቀል ላይ ተስሎበታለና ለዚህ ነው ቅዱስ ጳውሎስ ሲናገር እይዚያር አንሰ ዘእንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ እኔ ከክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር በሌላ በምንም ልመካ አልችልም ለምን የማይዳፈን ሕያው መስቀል ነውና ስለዚህ መስቀል ተገለጠ አበራ ቅድስት እሌኒ ገለጠችው። በዘመናት ብዛት የሌለ ይመስላል፣ ቅድም እንዳልነው ግን ውሸት በበዛ ጊዜ እውነት የሌለ ይመስላል። መስቀሉንም አዳፈኑት። ዛሬ በእውነት ላይ የሚጠር እየተጠረገ የሚደፋ ብዙ የክደት ጥራጊ አለ። ግን እውነት ምንጊዜም ከ300 ዓመት ቢሆን ከ400 ዓመት ቢሆን ከ500 ዓመት ቢሆን በኋላ ይገለጣል። ከ200 ዓመት በኋላ እሌኒ ንግሥት አይሁድ በጥራጊያቸው የደፈኑትን መስቀል በደመራው አማካኝነት በዕጣኑ ጢስ እንደገለጠችው አሁንም ቢሆን የዘመናችን እሌኒን እግዚአብሔር አያሳጣም። እግዚአብሔር ሰይጣን በየዘመኑ ካህድ እንደማያስነሳ ሁሉ እግዚአብሔርም በየዘመናቱ ደግሞ ሊቃውንትን፣ ሰይጣን አይሁድን፣ ክርስቶስም እሌኒን አያሳጣም። ለዘላለም ምንጊዜም መስቀል እንደበራ ይኖራል። በክርስቶስ ብርሃን ያበራል። መስቀል አዋከየ በስነ ማርያም አዋከየ ይላል ቅዱስ ያሬድ። መስቀልን በማርያም ውበት አበራ በቅዱስ ከድንግል ማርያም በተገኘው ደም መስቀል አበራ ይላል። ስለዚህ ዘላለሙ ብርሃናችን መስቀላችን አይሸነፍምና የምንሸነፍ አይደለንም። መብራት እንቅብ ሊደፉበት መብራት አያበሩም። ይህ መስቀል ልንሸነፍበት አልተሰጠንም። ልንሸነፍበት ሳይሆን ልናሸንፍበት የተሰጠን ነው። ቅዱስ ዳዊት መዝሙር 143 ቁጥር አንድ ላይ ሲናገር የተባረከ እግዚአብሔር አምላካ በወየ ዘመሃሮን ጸብአ ለእደውየ፣ ለእጆቼ ሰልፍን ያስተማረኝ የአባቶች አምላክ እግዚአብሔር ይመስገን። ወቀትለ ለአጻብዕየ፣ ለጣቶቼ መግደልን ያስተማረ ይላል። እግዚአብሔር የሰላም አምላክ ነው። መግደልን አያስተምርም፣ ሞትን አያስተምርም። ሙቱ ይላል እንጂ፣ ሙቱም ይለን ግን ሞታችን ሽንፈት ስለሆነ አይደለም። ሞታችን ኃይል፣ ሞታችን መዘራት፣ ሞታችን ለመብቀል እንደሆነ አይዛብ። ሊሞቱ ይገላሉ። ክርስቲያኖች ሊኖሩ ይሞታሉ። ልንኖር ነው የምንሞተው። እነዚያ ግን ሊሞቱ ይገላሉ። መግደል ለመሞት ነው። መሞት ግን ለመኖር ነው። ለዘላለም ልንኖር ለአጭር ጊዜ እንሞታለን። ለዘላለም ለመሞት ለአጭር ጊዜ ይገላሉ። ይህ ነው። ስለዚህ ሰልፍን፣ ጦርነትን ያስተማረኝ ያለው ቅዱስ ዳዊት ለጣቶች ማማተብን ያስተማረ እግዚአብሔር ይመስገን ማለቱ ነው። ጦርነታችን እኛ መስቀል ነው። ጋሻችን፣ ትምክታችን፣ ኃይላችን ረቂቁ ጠላታችን፣ ረቂቁ አጋንንት ናቸው። በመናፍቃንም ቢሆን በመናፍቃኑ ያደረውን አጋንንት ሲወጋ እነሱም ይለቃቸዋል። ለዚህ መውጊያችን ግን መስቀል ነው። መስቀሉን ታጥቀን እናሸንፋለን። ይህን መስቀል ታግሎ የሚያሸንፍ ማንም አይችል፣ ሀያል እግዚአብሔር ኃይሉ የእሱ ስለሆነ እኛ መስቀሉን እናነሳለን። እግዚአብሔር በመስቀሉ ተገልጦ ኃይልን ያደርጋል። ስለዚህ ይህ መስቀል ሊያሸንፍ እንጂ ሊሸነፍ የተፈጠረ አይደለምና መስቀልን ያመኑ በመስቀል የተመኩ መስቀልን የተመረኮዝ መስቀል ለመስቀል የምንሰግድ በመስቀል የምንመካ መስቀል ቤዛችን፣ ኃይላችን፣ ጽናችን፣ መሰረታችን የሁለንተናችን ነገር ሁሉ መጨረሻ አክሊላችን፣ የቤተ ክርስቲያናችን መሰረት ነው ብለን የምናምን ሁሉ በነገር ሁሉ ልንናወጽ አይገባን ነው። ጽናታችን መስቀልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቶናልና፣ ሌላው በመጨረሻ እንግዲህ በብዙ ይተረጎማል። መብራት ላያበሩ መብራት አብርተው እንቅብ አይደፉም ማለት ክርስቶስ የተቀበረ ሊነሳን እንጂ ሙቶ ሊቀር አይደለም። ስለዚህም ተነሳ። ከፈር የተባለች ያቺ እንቅብ የተባለች ምድር ናት። ብርሃንም ክርስቶስ ነው። ተገልጦ ሊያበራ ነው እንጂ ክርስቶስ ሙቶ ሊቀር አልተቀበረም። ብዙዎች ሙተዋል፣ ሊሞቱ ነው የሞቱት ክርስቶስ ግን ሊነሳ ነው የሞተው ሊነሳ ሙተዋል። ሙቶም ሳለ ሕያው ነው በምድር አንተ ስቁ በውስተ መቃብር፣ እርሱ በመቃብር ውስጥ አለ። በዚያውም ደግሞ ላይ በኪሩቤል ላይ እየተመሰገነ የነበር ሕያው ነው። መዊቶ ሕያው ሙቶም ሳለ ሕያው ነው። በጌትነቱ ንቁ ነው፣ በሰውነቱ መዋቲ ነው። ሙቶም ሕያው ዘላለማዊ ነው እርሱ። ስለዚህ ክርስቶስ ሊሞት ሙቶ ሊቀር አልሞተም፣ ሊነሳ ነው። እመቤታችንም እንደዚሁ ሞታ ተነስታ አርጋ ለእኛ ብርሃን ልትሆን ነው እንጂ የሞት እንቅብ ተደፍቶባት ልትቀር አልሞተችም። ሌላ አይምሮ ጠባይም በዚህ ይመሰላል። አእምሮ ጠባይ ማለት ሰው በሕሊናው እግዚአብሔር የሰጠውን አእምሮ የስጋዊነት፣ የሆዳምነት፣ የምድራዊነት እንቅብ ደፍቶበት ሊቀር ሳይሆን ስራ ሰርቶ በጥበብ ሊገልጠው የተሰጠው ነው። ሃይማኖትም እንደዚሁ ሃይማኖት ሰው ነፍስ የተሰጠችው መብራት የተባለች ነፍስ ናት። እንቅብ የተባለ ስጋ ነው። ነፍሱን ስራ ሰርቶ በክብር ሊገልጣት ነው እንጂ በስጋው አዳፍኗት ሊቀር ነፍስ አልተሰጠውም። ሹመት፣ ክነት፣ ጵጵስና፣ ፍትርክና፣ ዲቁና፣ ምእመንነት ሃይማኖት የተሰጠ በክብር ልንገልጠው ስራ ልንሰራበት ነው እንጂ በልፍኝ ተከተን ከአዳራሽ ገብተን ልንውልበት፣ ልንመልጣበት፣ ልንጠጣበት፣ ልናፌዝበት አደለም ይላል። የተሰጠንን ነገር ሁሉ እንቅብ እንዳንደፋበት አምላከ ቅዱሳን ይጠብቀን። በመስቀሉ ያበራልን አምላካችን ክብር ምስጋና ይግባው። መስቀላችን ተደፍኖ አልቀረም፣ ለዘላለምም አይዳፈንም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ። መስቀሉ ክብር ይቆያል።